አሰላሙ ዓለይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ዛሬም እንደተለመደው በአዲስ ቪዲዮ የወርቅ ንዋጋ የጁምአን የቀን ውሎ ይዤላችሁ መጥቻለሁኝ። ቪዲዮውን ላይክ አድርጉት። አዲስ ከሆናችሁ ለቻናሌ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ዛሬ እንግዲህ አፕሪል አራት 2025 ቀኑ ጁምአ ነው ማለት ነው። ዛሬ በደማም የወርቅ ዋጋ ምን ይመስላል የሚለውን እንግዲህ ሀብረን የምናይ ይሆናል ማለት ነው። ደማም ላይ 21 ካራት የባህሪን ወርቅ 340 ሪያል ሲሆን 22 ካራት 356 ሪያል ነው። 24 ካራት 387 ሪያል ነው ማለት ነው። ውዶችዬ የዛሬው በደማም ያለው የጁሙዓ ውሎ ይህንን ይመስላል። እንግዲህ ከደሪባ እና ከምስንእያ ውጭ ነው ይህንን የምላችሁ። በሪያድ አንድ ግራም 24 ካራት ወርቅ 445 ሪያል ነው። 22 ካራት 416 ሪያል ነው። ሀያ አንዱ ካራት ሶስት መቶ ዘጠና አምስት ሪያል ነው ማለት ነው 1ስ8 18 ካራት 355 ሪያል ነው ማለት ነው ውዶችዬ ይሄ እንግዲህ ልብ ብላችሁ ተከታተሉ እኔ እዚህ ጋ የወርቅን ዋጋ እየነገርኩኝ በኮመንትም ወርቅ ግራም ስንት ነው የምትሉ ልጆች አላችሁ ቪዲዮን እስከ መጨረሻ ተከታተሉ ማለት ነው ውዶችዬ ይሄ ጣይፍ ላይ 1 ግራም 21 ካራት የባህሪን ወርቅ 333 ሪያል ሲሆን መካ ላይ አንድ ግራም 21 ካራት የባህሪን ወርቅ 337 ሪያል ነው ማለት ነው። በጅዳም እንደዚሁ አዲስ ነገር የለም ተመሳሳይ ነው መካና ጅዳ ማለት ነው። አዲስ ነገር የለም 330 ይላሉ 335ም ከዛም በላይ ይላሉ። ነገር ግን በ330 3 ሂሳብ ያስባሉ ማለት ነው ጅዳም መካም ጣይፍም ማለት ነው ነገር ግን የሚጠሩበት 337፣ 338 እንደዛ ይጠራሉ። የሚያስቡት ግን የግራማ ሂሳብ ብቻ በ330 ሪያል ሂሳብ ያስባሉ። ነገር ግን የመስነእያና የደሪባ ይጨመራል በዛ ላይ ማለት ነው። የመስነእያና ከመስነእያ ጋር የደሪባ ሳይታሰብ ከመስነእያ ጋር የግራማ ሂሳብ ብቻ ወደ 300 ሰባ ሪያል ገብቷል ማለት ነው ውዶቼ፣ በዛ ላይ ደሪባ ካሳሰባችሁ ብሩ ይበዛል ማለት ነው። ስለዚህ ጅዳና ጧይፍ ያለው የወርቅ ዋጋ መካ አንድ አይነት ነው ማለት ነው። መዲናም ላይ እንደዛው ነው። ሶስት መቶ ሰላሳ ስምንት ሪያል ነው 21 ካራት ማለት ነው። እንደዛ ነው የሚሉት የሚሸጠውም 335-330 ይሸጣል። ያው በየቦታው ታውቃላችሁ። እዚያው አንድ ሱቅ ውስጥ ሆኖ ግማሾቹ ይቀንሱላችኋል፣ ግማሾቹ ይጨምራሉ። የሁለት ብር የሶስት ብር የአራት የአምስት ሪያል ልዩነት አለው ማለት ነው። ኢትዮጵያ ላይ አንድ ግራም ሀያ አንድ ካራት ባህሪን የውጭ ወርቅ አስራ አንድ ሺ ሰባት መቶ አምስት ብር ነው ማለት ነው። በሀገራችን የውጭ ወርቅ ማለት ነው። ያው እንግዲህ ኢትዮጵያ ላይ ቀልቀል እያረኩኝ ኢንሻአላ፣ ቪዲዮ ሰራላችኋለሁ። ብዙ ቤተሰቦች አላችሁ ከኢትዮጵያ የምትጠይቁኝ ጆርዳን ላይ ቀንሷል። ከሁሉም ሀገር እንግዲህ ጆርዳን ላይ ቀንሷል። ባለፈ 1 ግራም 21 ካራት 63 ዲናር ገብቶ ነበረ። ዛሬ ደግሞ 60 ዲናር ነው ማለት ነው። ጆርዳን ጆርዳን ያላችሁቶቼ ያው እንግዲህ መግዛት የምትፈልጉ መግዛት ትችላላችሁ ማለት ነው። ኢማራት ላይ ወይም አቡዶቢ ላይ ያለው የወርቅ ዋጋ ምን ይመስላል የሚለውን አብረን እናያለን። 24ቱ ካራት 367 ድርሃም ነው፣ በዶላር 99 ዶላር ነው ማለት ነው። 22ቱ ካራት 336 ድርሃም ሲሆን፣ በዶላር 91 ዶላር ነው ማለት ነው። 21ቱ ካራት በድርሃም 321 ድርሃም ሲሆን በዶላር 88 ዶላር ነው ማለት ነው። 18 ካራት 275 ድርሃም ሲሆን በዶላር 75 ድርሃም 75 ዶላር ነው ማለት ነው። ውዶችዬ፣ ኢማራት ላይ ያለው የዛሬ የወርቅ ዋጋ ይህንን ይመስላል። እንዳልኳችሁ ነው በየቦታው ይቀያየራል። ለምሳሌ አሁን ያው ዱባይ እንትና ማን ነው ደማም ላይ እዛው አንድ ሱቅ ማለት ነው። እዛው አንድ ቦታ ወርቅ ቤት 22ቱን ካራት 345 ይላሉ። 24ቱ ካራት ደግሞ 375 ሪያል ይላሉ ማለት ነው። እዛው ለዛው ይቀያየራል ማለት ነው። ባህሪ ላይ 1 ግራም 21 ካራት የባህሪን ወርቅ ሰላሳ ስድስት ዲናር ይሸጣል ማለት ነው። ኳተርም ሶስት መቶ ሀምሳ ሶስት ነው ማለት ነው። ኳተር ያላችሁ ኮይት ላይም ሀያ ዘጠኝ ዲናር እየተሸጠ ይገኛል። ኦማን ላይ ሰላሳ ሰባት ሪያል በኦማን ማለት ነው እየተሸጠ ይገኛል። እንግዲህ ውዶችዬ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። እንደምትወዱት ተስፋ አለኝ። በየቦታው ለመስራት ሞክራለሁ። ኢንሻአላ እናንተ ማበረታቱኝ፣ እኔም ደግሞ ለእናንተ ጥሩ ነገሮችን ለማቅረብ ሞክራለሁ። ሁላችሁን ቪዲዮን ላይክ አድርጉት፣ ላይክ አትርሱ። ሰብስክራይብም ያላደረጋችሁ ካላችሁ ሰብስክራይብ አድርጉኝ። ቪዲዮውን በጣም ብዙ ሰው ያየዋል፣ ግን ሰብስክራይብ ሳታደርጉ የምትከታተሉ ቤተሰቦች ያሏችሁ ሰብስክራይብ በማድረግ ያው የዘወትር ቤተሰቤ የሆኑ። አበረታቱ ወይ እንደየ ጓደኞቻችሁን ሸራ አድርጉላቸው። የዛሬው የወርቅ ዋጋ እንግዲህ በኩዌት፣ በዱባይና በኳተር፣ በኢትዮጵያ፣ በሳውዲ ያለው ይህንን ይመስላል። እጅዛንና አብሃ ያው ተመሳሳይ ነው፣ አዲስ ነገር የለም። 328፣ 329፣ 330 ነው የሚሉት ስለዚህ ከጅዳና ከመካጋ ተመሳሳይ ነገር ነው ማለት ነው። አብሃ ላይ ከሚስ ምሽት እና ጀዛን አቡ አርሽ አካባቢ ያላችሁ ልጆች ይህንን ይመስላል። በሌላ ቪዲዮ ደግሞ እስከምንገናኝ ጥሩ ነገሮችን ይዤ ለእናንተ ለማቅረብ እሞክራለሁ። እናንተም ከጎኔ መሆናችሁን እንዳትረሱ። ሁላችሁንም እጅግ አድርጌ አመሰግናለሁ፣ ለምታበረታቱኝ በሙሉ ለምትሰጡኝ ሞራል እውነት ለመናገር ቃላት የለኝም። አላህ ያክብርልኝ። እንግዲህ ውዶችዬ ወርቅ ስትገዙ ሁልጊዜም እንደምላችሁ ተረጋግታችሁ ብትገዙ አሪፍ ነው። አረቦቻችሁ ጋር ከሄዳችሁ በቃ እነሱ ፈለጉበት መሄድ ይችላሉ። እናንተን ወርቅ ቤት ካስገቧችሁ እናንተ ረጋ ብላችሁ ግዙ። ምክንያቱም እነሱ ስለሚያሯሩጣችሁ፣ ቶሎ ቶሎ ቶሎ ቶሎ ስለሚሏችሁ የፈለጋችሁትን ሳይሆን ያልፈለጋችሁትን ነገር ይዛችሁ ትመጣላችሁ ቤት ከተመለሳችሁ በኋላ ትለድማላችሁ። ያ ወርቅ ደስ ላይላችሁ ይችላል። ለዳማ ሊኖር ስለሚችል አንድ ጊዜ ደግሞ የደሪባ ምናምን ከከፈላችሁ መመለስ አትችሉም። እንደ አዲስ በቀኑ ለምሳሌ ዛሬ ገዝተሽ ከነገ ወዲያ ይዘሽ ብትሄጂ በዛ ዋጋ ነው እንደ አዲስ የሚገዙሽ እንጂ ያንን የከፈልሽውን የደሪባ ብር አይመልሱም። እና ወዶችዬ ወይ እረፍት የምትወጡ ልጆች እረፍት ስትወጡ ረጋ ብላችሁ ብትገዙ ሳትቻኮሉ አሪፍ ነው ብዬ አስባለሁኝ። እና ወርቅ መግዛት የምትፈልጉ ካላችሁ አናግሩኝ። መውጣት የማትችሉ ግዳጅ ከሆነባችሁ እኔ ገዝቼ ላደርስላችሁ እችላለሁኝ። ነገር ግን መውጣት የምችሉ ካላችሁ ደግሞ እኔ ቦታውን እነግራችኋለሁ፣ ሎኬሽን እልክላችኋለሁ። እራሳችሁ ከሄዳችሁ አይታችሁ ባይናችሁ የምፈልጉትን ወርቅ ብትገዙ ጥሩ ነው ማለት ነው። እና ይሄንን ምላችሁ፣ እንዲሁም ሰዓት፣ የተለያዩ አልባሳቶችን ከፈለጋችሁ አናግሩኝ። እኔ ሁል ጊዜም ቁጥሬን መጀመሪያ ኮመንት ላይ አስቀምጥላችኋለሁኝ። በዋትሳፕ ብቻ ሪከርድ ወይም ጽሁፍ እያረጋችሁ ታናግሩኝ፣ እመልስላችኋለሁ ማለት ነው። እና ወደች ይሄ ያው ይህንን ይመስላል። ሁልጊዜም ጠቃሚ ነገሮችን ወደ እናንተ ለማቅረብ እሞክራለሁኝ። ሰብስክራይብ አድርጉኝ አትጎዱበትም ማለት ነው። ፕራንክ እና ሌሎች ነገሮችን የሚያደርጉ ብዙ እይታዎች እና ብዙ ሰብስክራይቦች አላቸው። ነገር ግን ጠቃሚ ነገር ይዘን የምንመጣ ልጆች ብታበረታቱን አትጎዱም ማለት ነው። ይህንን ይመስላል እንግዲህ ሌላ ቪዲዮ ያለውን የወርቅ ዋጋ በተለያዩ አገሮች ያለውን ይዤላችሁ እመጣለሁ። መልካም ጊዜ ለኔም ለናንተም እመኛለሁ።